ተወዳጇና ፍልቅልቋ አርቲስት ገነት ንጋቱ በድጋሚ በልጆቿ ታጅባ ተሞሸረች። የተሞሸረችው ስሙ ማን ነው የሚለውን ይጀላችሁ መጥቻለሁ። ሰላም ሰላም! ውድና የተከበራችሁ የሀገረኛ ሚዲያ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ከሊጋ ሁሉ ሰላም፣ ሁሉ አማን። እንግዲህ ሁላችንም የምናውቃት አርቲስት ገነት ንጋቱ ራሷን በተለያዩ ሶሻል ሚዲያዎች በቴሌቪዥን ጣቢያዎች ቀርባ ስለ ህይወቷ ስታጋራ በጣም ያሳዝን የሚያስደንቅ ህይወት አልፋልሽ ማለት ነው። ብዙዎቻችን እንደምናውቀው ከአሁን በፊት በሰው ለሰው ድራማ ላይ በምትሰራበት ጊዜ ከደረጃ ወደቀች፣ ከዛም ታመመች በተባለ ጊዜ በጣም መጥፎ ጊዜያትን አሳልፋለች ማለት ነው። እንግዲህ በዛን ጊዜ እርዳታ ተደርጎላት ወደ ውጭ ማገር ሂዳ ታክማ ጤናዋ ተመልሶላት ልጆቿን በማሳደግ ላይ ትገኝ ነበር። ባለቤቷ የአራት ልጆች አባት የሆነው እንግዲህ ተለያይተው ነበር። የተለያዩበትን ምክንያት ያት በህመሟ ጊዜ እሱ ጥሏት በመውጣት ሌላ ህይወት በመጀመሩ ነበረ። እሷም ተቀይማ መቸም ይቅር አልለውም፣ የልጆች አባት ነው ግን ወደዋለው ክፉ እንዳይነካው በማለት ትናገር ነበረ። ከአሁን በፊት ሰይፉ ሾው ላይ ቀርበው አንድ ላይ ያሳለፉትን ነገር ስለ ፍቅራቸው ስለ ልጆቻቸው ሲናገሩ ነበር። ድጋሚም አንድ ላይ ሆነው ህይወት እንደማይመሩ ግን እንደምታከብረውና እንደምትወደው ለልጆቿ እንዲኖሩላት ምኞቷን ገልጻ ነበረ። በዛን ጊዜ በሰይፉ ሾው ላይ በቀረቡ ጊዜ ብዙ በሶሻል ሚዲያ ላይ መነጋገሪያ የሆነው ነበር። መነጋገሪያ የሆኑበት ምክንያት እንደዚህ ከተወደዱና እንደዚህ ቆንጅዬ ቆንጆዬ ልጆች አፍርተው እንደዚህ ፍቅር እያላቸው ለምን ተለያዩ ምክንያቱ ነው። ለምን አይታረቁም በማለት ብዙ ሰዎች ሲነጋገሩባቸው ነበር ማለት ነው። እንግዲህ በዛሬው ዕለት ተሞሽረው በልጆቻቸው ታጅበው አንድ ላይ ሆነናል፣ ታርቀናል በማለት መጥተዋል ማለት ነው። እኔ በጣም ደስ ብሎኛል። እንግዲህ ገኒ በጣም ጠንካራ ናት። ለብዙ ሴቶች አራ የምትሆን ናትና ልጆቿን በስኑ ስነ ምግባር በጥሩ ስነ ምግባር ቀርጻ አስተምራ ትልቅ ደረጃ ላይ ያደረሰች በተለይ ደግሞ በሶሻል ሚዲያ ላይ በዩቱብ ማለትም ልጆቿ እያንዳንዳቸው ዩቱብ ቻናል አላቸው። እሷም እንደዚሁ ዩቱብ ቻናል አላት። ታዋቂ ሰዎችን ትጋብዛለች። እንደዚህ ደግሞ ውጣ ያለ ታሪክ እና ያስተምራል ብላ የምታስባቸውን ታሪኮች እያመጣች ለማህበረሰቡ ታጋራለች ማለት ነው። እና በምታቀርባቸው ነገሮች ዩቱብ ላይ ይዛቸው በምትመጣቸው ነገሮች ተወዳጅ በመሆን ቻናሏም በጣም ብዙ ተከታታይ ያለው እና ብዙ ተጠባባቂ ያለው ተናፋቂ የሆነ ቤተሰብ ነው፣ ቤተሰቧ ማለት ነው። ይዘው የምትመጣውም ነገር በጣም መልካም በጣም አስተማሪ የሆነ ሰዎችን የሚያነጽ የሰዎችን መንገድ የሚያስተካክል ከሷ ህይወትም ከምታቀርባቸው መንገዶች ብዙ ልንማርበት የምንችለውን ፕሮግራም ይይዛለን የምትመጣው ና በዚህም የተነሳ ብዙ ሰው ይወዳታል፣ ብዙ ሰው ያከብራታል። ወደ ትወናውም ስንሄድ በጣም የተዋጣላት ብዙ መስራት የምችል እና ብዙ የሰራች አርቲስት ናት ማለት ነው እያንዳንዱ የሚሰጣትን ገጸ ባህሪ ሆና የምትተውን በጣም ጠንካራ፣ ጎበዝ ፊልሙ ላይ ራሱ በጣም የተዋጣላት ጎበር ጎበዝ አርቲስት ናት ማለት ነው። በጣም ብዙ ተወዳጅ ናት እና መጀመሪያ ላይ የምናውቃት በሰው ለሰው ድራማ ላይ ብዙ ተወዳጅ የሆኑ ተዋናዮች የተወኑበት እስከ መቼም ከልባችን የማይጠፋ የዘጠናዎቹ ትዝታ የሆነው ሰው ለሰው ድራማ ማለት ነው። እዛ ላይ እንግዲህ በጣም የተዋጣለት ትወና የምትተውን በተለያዩ ፊልሞች ላይ እንዲሁም ሞጋቾች ላይ በቴሌቪዥን ጣቢያ ሲተላለፍ የነበረው ሞጋቾችም ላይ እንዲሁም በጣም ጎበስተዋና የነበረች ከዚህ በዘለለ ደግሞ እንደዚሁ ፊልሞች ላይ ተሳትፋለች ማለት ነው። እና ገኒ ይህን ከመስራቷም ወዲህ በራሷ በግሏ ህይወቷ በገጠማት ህይወቷ ላይ ስታካፍለን በጣም ብዙ አሰቃቂ ነገሮች አልፋለች። ታማም ነበር ተረታም እስከመታከም ደርሳ ብዙ መስዋዕትነትን ከፍላ ልጆቿን እዚህ ያደረሰች ያስተማረች፣ አሁንም ተቀይራ ለብዙ ሴቶች አርዓያ የሆነች መልካም እናት ናት። እና ገኒዬ ይገባሻል። ላለው ልጆች አባት ጋር አብረሻልጅ የልጅ ልጅዩ ልጆቻችሁን ዳሩ ልጆቻችሁ ወልደው ደግሞ አያት አድርጓችሁ እላለሁ እኔ በጣም ደስ ብሎኛል ይህም ተከታታዮች ያላችሁን ፍቅርና ያላችሁን አድናቆት ግለጹላት ግን ይሄ ከዚህ በላይ ይገባሻል እድሜና ጤና ይስጥሽ ማለት ነው እንግዲህ ባልየውም በታመመችና በታመመች በወደቀች ጊዜ ልጆች አራት ልጆቹን ትቶላት ነበር ከቤት ወጥቶ የነበረው ይህ መሆን የለበትም ግን ያ ሁሉ ነገር ጸጽቶት ሲያለቅስ ነበር በሰይፍሾ ላይ በቀረበ ጊዜ ማለት ነው እሷም ብዙ ሰው ሲናገራት ጸጸቱን ተቀበዩ፣ የልጆች አባት አደለ? ለምንድነው ባልና ሚስቱ ናቸው ሳለ እንደ ፍቅረኛ የምትሆኑት ሲባሉ ነበር። እንግዲህ ያንን ትችቱንም ሊሆን ይችላል፣ እንግዲህ ልጆቻቸውም ሊሆን ይችላል፣ ድጋሜ እንዲጣመሩ አውቅተዋቸዋል ማለት ነው። የወለደ ሰው አይራራቅ የሚባለው ለዚህ ነው። ይሄው ድጋሜ ልጆቻቸው ድረው ደግሰው አንድ አደረጓቸው ማለት ነው። በጣም ደስ ይላል። እና ወንዶች ከሱ ብትማሩ ማለት ነው። ይሄው ገኒ እንደዛ ወርቃት አማልቀረችም። ዲና ይሄው ለትልቅ ደረጃ በቅታ እንደውም እሱ ተጸጽቶ አልቅሶ ብሯ ሊያወርቁ ይቅርታ እስከሚጠይቃት ድረስ ለውጧን አሳይታለች ማለት ነው። እና ቢያንስ ወልደዋል የልጆቹ እናት ነበረች፣ በወደቀች በታመመችበት ሰዓት ከጎኗ ሊሆን ሊያበረታታት፣ ሊያግዛል፣ ልጆቹን ሊያሳድግ ሊያስተምር ሲገባው እሱ ግን ሌላ ሕይወት ጋር ነበር የሄደው። ሌላ ሕይወት ፈልጎ ነበር ከቤት ወቶ የሄደው ልጆቹን ትቶ። ይሄ መሆን የለበትም ነበር። ዋናው ነገር አሁን አንድ ላይ መሆናችሁ ነው እና እንዲሁም ለልጆቻችሁ ደስ የሚለው ከአሁን በኋላም አብራችሁ ስትሆኑ ነው ማለት ነው። ልጆች እያደጉ በየራሳቸውን ህይወት እንኳ ቢመሰርቱ እናትና አባት አንድ ላይ ሲሆኑ በጣም ሰላም አለው፣ ደስ ይላል። እና አሁንም ድጋሚ በመጣ መራችሁ ደስ ብሎኛል ማለት ነው። እኔ በበኩሌ ብዙ ሰው ደግሞ ይጠብቀው ነበር። ብዙ ሰውም የእናንተን አብሮ መሆን ሲጓጓ ሲመኘው የነበረ ነው እና በጣም ደስ ብሎኛል። ብዙ የኢትዮጵያ ህዝብ ደስ እንደሚለው ተስፋ አለኝ። በመለያየታችሁ ምክንያት ልክ እንደራሳቸው ጉዳይ አድርገው ሲያወሩበት ነበር ብዙ ታዋቂ ቲክቶከሮች፣ ዩቱበሮች ሳይቀሩ መነጋገሪያ ሆናችሁ ነበር ማለት ነው። ሴፍ ሾ ላይ በቀረባችሁበት ጊዜ ለምን ተለያዩ? እንደዚህ ከተዋደዱ እንደዚህ ከተፋቀሩ ለምንድን ነው የተለያዩት? መልሰው ስማ የታረቁበት ምክንያት ምንድን ነው? አልገባንም። ብዙ ጥያቄ እስከሚያስነሳ ድረስ ማለት ነው። ብዙ ብዙ ነገር ተወርቷል። እንደውም ምን ተባለ? እሱ በሽታ አለበት እና በሽተኛ ስለሆነ ማለት በሽታ ስላለበት ወገን ማትታረቀው መኖር ስለምትፈልግ ለልጆቿ መኖር ስለምትፈልግ እሱ ጋር መሆን አትፈልግም። ምክንያቱም እሱ እንደዚህ እንደዚህ አይነት በሽታ አለበት እስከ መባል ድረስ ተደርሶ ነበር ማለት ነው። እንግዲህ እንደዛ ብላችሁ ክፉ ሀሳባችሁን ስታወሩ የነበራችሁ ይሄው ዛሬ እንግዲህ ተጣምረዋል። ዛሬ ስምንትሉ ይሆን እላለሁ ማለት ነው። ወገን በድጋሚ እንኳን ደስ አለሽ። አብራችሁ ኑሩ፣ አብራችሁ እርጁ፣ የልጅ ልጅ ለማየት ያብቃችሁ ማለት ነው። ልጆቻችሁን ትልቅ ደረጃ ላይ እያድረስላችሁ። ደስ ብሎኛል። ብዙ ሰውም ደስ ይለዋል በእናንተ ማለት ነው። ይገባሻል። ብዙ ለፍተሻል፣ ብዙ አድርገሻል። እንግዲህ ፈጣሪ መጀመሪያ የሆነ ነገር ይፈትነና መጨረሻችን ያማረ ያደርግልናል። ስለዚህ በህይወታችን ላይ ለሚመጣው እያንዳንዱ ነገር ላይ በሶብርና በትግስት በማስተዋል ማለፍ ግድ ይለናል። ዛሬ ወደቅን፣ ዛሬ ተቸገርን፣ ታመምን ማለት ሁልጊዜን ተቸግረን ሁልጊዜ ታመን እንኖራለን ማለት አይደለም። የሆነ ቀን ያ ሁሉ ነገር ይቀየርና አዲስ ህይወት ይጀመራል ደግሞ ማለት ነው። ፍክት ያለ ድምቅ ያለ ህይወት ደስታ የሞላበት ይመጣል እና የሆነ ነገር በመጣበት ሰዓት በሶብር እና በተግስጥ እንለህ ማለት ነው። ሀታ ረግጦና በድሎን የሄደ ሰው ተመልሶ ይቅርታ ጠይቆ ከኛ ይቅርታ ፈልጎ ይመጣል እና ልክ እያየ ነው እንዳለው እንዳንዳንድ ሰዎች ማለት ነው። እና ሶብር ሊኖረን ይገባል፣ ልንረጋጋ ልንታገስ ይገባል ማለት ነው በማንኛውም ነገር እና ገን ደስ ብሎናል ለማለት ነው። ለእኛም እንደዚህ ደስ ያለ ነገር ደስ ያለ የአማረ እንጀራ ይስጠን። በተለይ ደግሞ በስደት ላይ የምትኖሩ የተከበራችሁ የመወዳችሁ የማዳም ቅመሞች ማለት ነው የማታ እንጀራችሁ የአማረ የደመቀ ደስ ያለ ይሆንላችሁ ለማለት እፈልጋለሁ። እና ደግሞ የቻናሉ አዲስ ነው ሰብስክራይብ አድርጉ አዲስ ከሆናችሁ ማለት ነው። እንዲሁም ነባር ቤተሰብ ካላችሁ በኮሜንት ሀሳብ አስተያየታችሁን አስቀምጡ። አብራችሁን ስለምትሆኑ ስለምታበረታችሁን ከልብ ከልብ ነው ማመሰግ ነው። መልካም ቀን ይሁንላችሁ። በያላችሁበት አለ ይጠብቃችሁ። የማታ እንጀራ ይስጣችሁ። የእረፍት እንጀራ ይስጣችሁ። ገኒዬ በድጋሚ እንኳን ደስ ያለሽ። ላንቺ ደስ ብሎኛል። እና አድሜና ጤና ይስጣችሁ። የልጅ ልጅ ለማየት ያብቃችሁ። ልጆቻችሁ እንዳሩ አብራችሁ አርጁ፣ አብራችሁ ጃጁ ብላለሁ። መልካም ምሽት ቤተሰቦች፣ መልካም ቀን ምንላችሁ ወጣችኋለሁ። ላይክና ሰብስክራይብ ማድረግ እንዳትረሱ ማለት ነው።